ሰላም ሰላም፣ እንደምንቆያችሁ ውድ የሻሎም አካዳሚ ቤተሰቦች፣ ሰላማችሁ በያላችሁበት ይብዛልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቱብ ቻናል በሰላም መጣችሁ። በዚህ ቻናል መሰረታዊ የሆኑ የእንግሊዝኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም አስተማሪና አስደናቂ በጣም ቆንጆ የሆነ ቪዲዮ ነው። ከዚህ ቪዲዮ ብዙዎቻችሁ ደግሞ እንደምትማሩ በሙሉ እምነት ልነግራችሁ ፈልጋለሁ። ምክንያቱም ዛሬ የሰራሁት ቪዲዮ እጅግ በጣም ብዙዎቻችሁ የምትፈልጉት አይነት ቪዲዮ ነው። ምክንያቱም በየቀኑ የምንጠቀማቸውን ዓረፍተ ነገሮች በጽሁፍ መልክ እንዴት ከጓደኞቻችን ጋር ከወንድሞቻችን ጋር ከቤተሰቦቻችን ጋር መጻጻፍ እንችላለን የሚለውን ሀሳብ የያዘ ቪዲዮ ነው። ቪዲዮ ትኩረት የሚያደርገው ለምሳሌ በየቀኑ አንዳንድ ነገሮችን ለመግለጽ እንዳንቸገር በጣም በቀላል ቋንቋ እንዴት የሚያስፈልገንን ነገር በጽሁፍ መግለጽ እንችላለን ወይም በውስጣችን ያለውን ሀሳብ እንዴት ለጓደኞቻችን ደግሞ ማብራራት እንችላለን፣ ደግሞ መልሱስ እንዴት እንመልሳለን የሚለውን ሀሳብ በአንድ ላይ አጠቃለው የያዘ እጅግ በጣም ድንቅ የሆነ ቪዲዮ ነው። ከዚህ ቪዲዮ እጅግ በጣም ብዙ እንደምትማሩ እርግጠኛ ነኝ። ስለሆነ ውድ ቤተሰቦቼ እስከ መጨረሻው እንድትከታተሉኝና አብራቹኝ እንድትሆኑ በትህትና ጠይቃለሁ ማለት ነው። ድ ቤተሰቦቼ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 ማንበብና መጻፍ የቻሉና እየቻሉ ያሉትም ስላሉ እናንተም ውድ ቤተሰቦቼ ይህንን እድል እንድትጠቀሙና አንዴ ሳብስክራይብ በማድረግ እንደዚህ አይነት በየጊዜው የምንለቀውን ቪዲዮ በተከታታይ እያያችሁ ራሳችሁን እንድታሳድጉና የእውቀት አድማሳችሁን እንድታሰፉ ይሁን። እኛንም ደግሞ ላይክ፣ ኮመንት፣ ሼር፣ ሳብስክራይብ በማድረግ እንድታበረታቱንና ድጋፋችሁን እንድታሳዩ ይሁን። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ፣ የአማርኛ፣ የኦሮመኛ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትሳፕ፣ በኢሞ፣ በሚትስ፣ በዙም እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ ይህ ትልቅ እድል ለእናንተ የተዘጋጀ ስለሆነ እየመጣችሁ፣ እየተመዘገባችሁ ከኛ ጋር ካሉት ተማሪዎች ጋር በግልም ሆነ በግሩፕ መማር የምትችሉ መሆኑን ላሳውቃችሁ ፈልጋለሁ። ውድ ቤተሰቦቼ እጅግ በጣም በአጭር ጊዜ ውስጥ በማንበብና በመጻፍ ራሳችሁ ላይ የሚገርም ለውጥ አይታችሁ መጻፍና ማንበብ እንደምትችሉ ላረጋግጥላችሁ ፈልጋለሁኝ። ውድ ቤተሰቦቼ እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ በወራቱ ውስጥ እናንተን በማንበብና በመጻፍ ብቁ አድርገን ማሰልጠናችን ነው። ውድ ቤተሰቦቼ ታዲያ ይህንን ትልቅ ዕድል ለመጠቀም የምትፈልጉት በሙሉ ከስር ባለው ስልክ በመደወል አሊያም በቴሌግራም፣ በዋትሳፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መጀመር የምትችሉ መሆኑን ላሳውቃችሁ እፈልጋለሁ። ውድ ቤተሰቦቼ ይህ የሻሎም አካዳሚ ዩቱብ ቻናል ነው። ውድ ቤተሰቦቼ አሁን ወደ ዛሬው ቪዲዮ በቀጥታ እገባለሁኝ። ውድ ቤተሰቦቼ እንደተለመደው እናንተ ቤተሰብ የሆናችሁት ደግሞ ላይክ ኮሜንት በማድረግ ቪዲዮን ትጀምራላችሁ። አዲስ የሆናችሁት ደግሞ ሳብስክራይብ የምትለዋን የደወል ምልክቷን በመጫን ቪዲዮን እንድትጀምሩ ይሁን። እንደተለመደው ደግሞ ደብተር እስክርብቶ ይዛችሁ ብትከታተሉ ሞር የተሻለ ነው። ምክንያቱም በደብተርና በስክሪብቶ ላይ የጻፋችሁት ነገር ስለማይጠፋ መልሳችሁ ለማየት ስለሚጠቅማችሁ ደብተር እስክሪብቶ ይዛችሁ ብትከታተሉ የተሻለ ነው ማለት ነው። ውድ ቤተሰቦቼ ማንበብ የቻላችሁት ቪዲዮን በማቆም እኔን እየቀደማችሁ ካነበባችሁ በኋላ ልክ እንደሆናችሁና እና እንዳልሆናችሁ እኔ ካነበብኩት በኋላ ቼክ ማድረግ ትችላላችሁ ማለት ነው። ውድ ቤተሰቦቼ ማንበብ ያልቻላችሁት ደግሞ ከኔ ጋር እኩል እየቆጠርን አብረን እናነባለን ማለት ነው። ውድ ቤተሰቦቼ ቅድም እንደተናገርኩት ውድ ቤተሰቦቼ ዛሬ የምናየው ምንድን ነው ካላችሁ ለምሳሌ በየዕለቱ የምንጠቀማቸው ዓረፍተ ነገሮች አሉ። እነኚህን ዓረፍተ ነገሮች አብዛኛውን ጊዜ ጥያቄ በጥያቄ መልክ ልንጠይቃቸው እንችላለን። የትኞቹም ሰዎች ሊሆኑ ይችላሉ። ታዲያ እነሱን ደግሞ እንዴት እንጠይቃቸዋለን እነርሱስ ደግሞ ምን ብለው ይመልሱልናል? ወይም እኛ ብንጠየቅ ምን ብለን ነው የምንመልሰው የሚለውን ሀሳብ አንድ ላይ አጠቃለው የያዘ እጅግ በጣም ድንቅ የሆነ ቪዲዮ ስለሆነ እስከ መጨረሻው አብራችሁን ሁኑ ውድ ቤተሰቦቼ። እዚህ ጋር እንደምታዩት የመጀመሪያው ዓረፍተ ነገር ምን ይላል የሚለውን ላሳያችሁ። በቅርቡ ይላል በቅርቡ ይላል በቅርቡ አያችሁት። ሀሳባችሁን ለመግለጽ ከፈለጋችሁ እንደዚህ መግለጽ ትችላላችሁ። በቅርቡ ወደ ወደ ወነ ደ ነች ወደ ይላል። በቅርቡ ወደ ወደ ሀገሬ ሀገሬ ሀገሬ ይላል። እመለሳለው እመለሳለው ይላል። አንድ ላይ አብረን እናም አንብቡ ቤተሰቦቼ በቅርቡ ወደ ሀገሬ እመለሳለሁ አያችሁት በቅርቡ ወደ ሀገሬ እመለሳለሁ እያላችሁ ስታወሩ ወይም እናንተ ሲወራላችሁ ምን ብላችሁ ነው የምትመልሱት ከተባለ እስኪ አብረን እንመልከት ብዙ ነገር ሊባል ይችላል ግን እንደ ሳምፕል እቺን አምጥቼላችኋለሁ ምን ይላል እጅግ እጅግ ይላል እጅግ በጣም በጣም እጅግ ይልና በጣም በጣም ይላል። ደስ ደስ ደ እና ስ ደስ ይላል። ከዛ በኋላ ይላል ይላል ይላል ይላል አያችሁት። ውድ ቤተሰቦች፣ እስኪ አንድ ላይ አብረን እናንብብ። እጅግ በጣም ደስ ይላል። አያችሁ ውድ ቤተሰቦች መልሱ እንደዚህ ሊሰጥ ይችላል። የተለያዩ መልሶች ሊኖሩ ይችላሉ፣ ነገር ግን እንደዚህ ብላችሁ መመለስ ትችላላችሁ ማለት ነው። አንድ ሰው እናንተን በቅርቡ ወደ ሀገር ይመለሳለሁ ቢል፣ እናንተ ደግሞ እጅግ በጣም ደስ ይላል ስለምትመለስ ማለት ትችላላችሁ ማለት ነው። ወይም እናንተ በቅርቡ ወደ ሀገር ይመለሳለሁ ብላችሁ ከጻፋችሁ፣ እጅግ በጣም ደስ ይላል በሰላም ና ልል ይችላል። በጣም አሪፍ። አሁን ወደ ሁለተኛው እንሄዳለን። በጣም ቆንጆ። እዚህ ጋር የምታዩት ሁለተኛው ምን ይላል ካላችሁ፣ እስኪ አብረን እናንብብ። ቤተሰቦቼ አያችሁት፣ ትንሽ ረዘም ይላል። ቤተሰቦቼ ይላል፣ ቤተሰቦቼ ይላል፣ ውድ ቤተሰቦቼ፣ ቤተሰቦቼ ይልና ከዛ በኋላ በጣም በጣም ይላል፣ በጣም ይላል ናፍቀውኛል ናፍቀውኛል ናፍቀውኛል ይላል። አያችሁት? ውድ ቤተሰቦቼ፣ እስኪ አንድ ላይ አጣምረን እናንብብ። ቤተሰቦቼ በጣም ናፍቀውኛል ብላችሁ ለመጻፍ ከፈለጋችሁ እንደዚህ መጻፍ ትችላላችሁ። አያችሁት? እኔ ምንም ያረኩት ነገር የለም። የፊደሎችን ድምፅ በአግባቡ ጠርቻችኋለሁ። ከዛ በኋላ በቀጥታ ተነበበልኝ ማለት ነው። ቤተሰቦቼ ሳቦቼ እናንተም ማድረግ ያለባችሁ ምንድን ነው አማርኛ ለማንበብ የፊደሎችን ድምፅ በትክክል መጥራታችሁን እርግጠኞች ሁኑ። እዚህ ጋር ቤተሰቦቼ በጣም ናፍቀውኛል ማለት ከቤተሰቦቻችሁ ምናልባት ለተወሰነ ጊዜ ራቅ ካላችሁ ቤተሰቦቻችሁ ሊናፍቋችሁ ይችላል። ስለዚህ ቤተሰቦቼ በጣም ናፍቀውኛል፣ ቤተሰቦቼ በጣም ናፍቀውኛል ብላችሁ ብጽፉ ሌላ ሰው ምን ብሎ ሊመልስ ይችላል? ድንገት ወይም ለእናንተ ቢጻፍ እናንተ ምን ብላችሁ ነው የምትመልሱት የሚለውን አብረን እንመልከት። እዚህ ጋር እንደምታዩት አይዞሽ፣ አይዞሽ፣ አይዞሽ ይላል። አይዞሽ እህቴ፣ እህቴ ይላል። አይዞሽ እህቴ፣ እህቴ ይላል። ውድ ቤተሰቦቼ ትገናኛላችሁ ትገናኛላችሁ ይላል። አንድ ላይ እስኪ አያይዘን አብረን እናንብብ። አይዞሽ እህቴ ትገናኛላችሁ። አያችሁት? ውድ ቤተሰቦቼ አይዞሽ እህቴ ትገናኛላችሁ። ለወንድ ከሆነ አይዞህ ወንድሜ ትገናኛላችሁ ብላችሁ መጽሐፍ ወይም መመለስ ትችላላችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። አንድ ላይ ስናነብ ቤተሰቦቼ በጣም ናፍቀውኛል ይልና ከዛ በኋላ አንድ ሰው እንደዚህ ብሎ ቢጽፍላችሁ እናንተም ብላችሁ ነው የምትመልሱት? አይዞሽ እህቴ ትገናኛላችሁ። ለሴት ነው። ለወንድ ሲሆን ግን አይዞህ አይዞህ ወንድሜ ትገናኛላችሁ ብላችሁ መጻፍ ትችላላችሁ ማለት ነው። እንዲህ ቤተሰቦቼ እጅግ በጣም አሪፍ ነው። አሁን ወደሚቀጥለው እናልፋለን። እዚ ጋ የምታዩት ስራ ሁለት ፊደል ስ እና ራ ምን ይላል? ስራ ይላል። ስራ ስራ ይላል። ስራ ከዛ በኋላ እንዴት እንዴት እንዴት ይላል። ውድ ቤተሰቦቼ በጣም አሪፍ ይዞሻል፣ ይዞሻል ይላል። አያችሁት? ውድ ቤተሰቦች ስራ እንዴት ይዞሻል፣ ይልና የኔ ውድ፣ የኔ ውድ ይላል። አያችሁ? ውድ ቤተሰቦች እስኪ አንድ ላይ አብረን እናንብብ ስራ እንዴት ይዞሻል የኔ ውድ ይላል። ስለዚህ ለዚህ መልስ ሊሆን የሚችል ብዙ አይነት መልስ ሊኖሩ ይችላሉ። ነገር ግን እዚህ ጋር አንድ መልስ ብቻ አስቀምጬላችኋለሁ። ምን ይላል? በጣም በጣም ይላል። መልካም መልካም ይላል። ነው ነው ውዴ። አያችሁት፣ አንድ ላይ እስኪ አያይዘን አብረን እናንብብ በጣም መልካም ነው ውዴ ይላል። በጣም ቆንጆ አያችሁት? አንድ ላይ ያይዘን እስኪ አብረን እናንብብ በጣም መልካም ነው የኔ ውድ ይላል። ከመጀመሪያው ጀምረን። ለምሳሌ ስራ እንዴት ይዞሻል የኔ ውድ ተብላችሁ ብትጠየቁ ለዚህ ጥያቄ እንዴት ነው የምትመልሱት የሚለውን ሀሳብ ላሳያችሁ። በጣም ትላላችሁ፣ ከዛ መልካም ትላላችሁ ነው ውዴ። አያችሁት ስራ እንዴት ነው ከተባለ፣ በጣም መልካም ነው የኔ ውድ። ስራ እንዴት ነው? በጣም ቆንጆ ነው የኔ ውድ ብላችሁ መመለስ ትችላላችሁ። በፈለጋችሁበት መንገድ ማለት ነው ውድ ቤተሰቦቼ። እጅግ በጣም አሪፍ። ወደሚቀጥለው እናልፋለን ማለት ነው አሁን ውድ ቤተሰቦቼ። እዚህ ጋር የምታዩት ሌላኛው ምን ይላል? መልእክት ይላል መልእክት መልእክት ይላል መልእክት ይላል ውድ ቤተሰቦቼ። ከዛ በኋላ እዚህ ጋር የምታዩት ደግሞ ልኬ ልኬ ይላል አያችሁት። መልእክት አለ ልኬ አለ። ከዛ በኋላ ነበር ነበር ይላል ነበር። ደርሶሻል ይላል ደርሶሻል። አያችሁት። እዚህ ጋር ጥያቄ ምልክት ነው። እየተጠየቀ ነው፣ ወይም እየጠየቃችሁት ነው ማለት ነው። ውድ ቤተሰቦቼ መልእክት ልኬ ነበር ደርሶሻል ተብላችሁ ከተጠየቃችሁ ምን አይነት መልስ ነው የምትመልሱት? ወይም ምን አይነት ነገር ነው የምትጽፉለት መልሳችሁ የሚለውን ላሳያችሁ። ከዛ በኋላ ደርሶኛል ደርሶኛል ይላሉ። ውድ ቤተሰቦቼ ከዛ በኋላ እዚህ ጋር የምታዩት ደግሞ አመሰግናለው አመሰግናለሁ ይላል። ደርሶኛል አመሰግናለሁ ይላሉ። ውድ ቤተሰቦቼ አንድ ላይ ሰብሰብ አድርገን እናንብብ። መልእክት ልኬ ነበር ደርሶሻል። ይላል አያችሁት? ውድ ቤተሰቦቼ ይሄ ጥያቄያዊ ምልክት ነው። ጥያቄያዊ ምልክትን መልእክት ልኬ ነበር ደርሶሃል ወይ ተብሎ ብትጠየቅበት መልሱ ምንድን ነው የሚሆነው? የሚለውን ደግሞ ላሳያችሁ። ውድ ቤተሰቦቼ በጣም አሪፍ ደርሶኛል፣ ደርሶኛል አመሰግናለሁ። አያችሁት? ደርሶኛል አመሰግናለሁ ብላችሁ መገላገል ትችላላችሁ፣ ወይም ማንበብ ትችላላችሁ ማለት ነው። ውድ ቤተሰቦቼ በጣም አሪፍ። አሁን ደግሞ ወደምቀጥለው እናልፋለን። ውድ ቤተሰቦቼ እዚህ ጋር የምትመለከቱት ምን ይላል? ስልኬን ይላል። ስልኬን ይላል ውድ ቤተሰቦቼን፣ ስልኬን ይላል ውድ ቤተሰቦቼን፣ አላነሳሽም፣ አላነሳሽም ይላል። ስልኬን አላነሳሽም። ከዛ በኋላ ምን ይላል? በሰላም በሰላም ነው፣ ብላችሁ መጠየቅ ትችላላችሁ ማለት ነው። ውድ ቤተሰቦቼ ምን ይላል ስልኬን አላነሳሽም በሰላም ነው ብላችሁ ከጠየቃችሁ ያ ሰው ፍቃደኛ ከሆነ ለመመለስ ፍቃደኛ ከሆነ አሁ እንደዚህ እንደዚህ ነበርኩ፣ የተለያዩ ምክንያቶችን ሊያመጣ ይችላል። ነገር ግን እዚህ አንድ ምክንያት አስቀምጬላችኋለሁ። ምን ይላል ይቅርታ ስራ ይዤ እኮ ነው ይዤ እኮ ነው ይላል። ይዤ እኮ ነው አያችሁ፣ ውድ ቤተሰቦች፣ ይቅርታ ስራ ይዤ እኮ ነው ይላል። በጣም አሪፍ። ምክንያቱም እዚህ ጋር የተባለው የመጀመሪያው ምንድን ነው፣ ስልኬን አላነሳሽም በሰላም ነው ተብሎ ለተጠየቀው ጥያቄ ይቅርታ ይላል። ይቅርታ ይላል። ይቅርታ ስራ ስራ ይዤ እኮ ይላል ነው ይላል። አያችሁት ስልኬን አላነሳሽም በሰላም ነው ብላችሁ በሰላም ነው ተብሎ አንድ ሰው ቢጠየቅ ምናልባት ስራ ላይ ከሆነ ስራ ይዤ ነበር፣ መልሽ ይደውልልሃለሁ፣ ስራ ይዤ ነበር፣ በጣም ይቅርታ እያለ የተለያየ መልሶችን መመለስ ይችላል ማለት ነው። ውድ ቤተሰቦች፣ እንደ ሀሳብ ግን እዚህ ጋር አንድ መልስ አስቀምጬላችኋለሁ። እንደዚህ አይነት ጽሑፍ ቢጻፍላችሁ ምን አድርጋችሁ መመለስ እንዳለባችሁ አሳይቻችኋለሁ ማለት ነው። ውድ ቤተሰቦቼ እዚህ ጋ ደግሞ የመጨረሻው ምን ይላል? የመጨረሻው ምን ይላል? አብረን እናንብብ። ለስራ ለስራ ይላል። ለስራ ለስራ ሌላ ሌላ ለስራ ሌላ ቦታ ቦታ ቦታ ሊሄድ ሊሄድ ሊሄድ ነው። አያችሁት? እስኪ አብረን አንድ ለስራ ሌላ ቦታ ልሄድ ነው ብላችሁ ብታነቡ መልሱ ምንድን ነው ከተባላችሁ እዚህ ጋር አለ። መቼ ልትመለሺ ልትመለሺ ነው ይላሉ። መቼ ልትመለሺ ነው ይላሉ። ውድ ቤተሰቦች፣ በጣም አሪፍ። የዛሬው ቪዲዮ ይህንን ይመስላል። ከዛሬው ቪዲዮ ምንድን ነው የተማርነው ካላችሁ መሰረታዊ የሆኑ በየቀኑ የምንጠቀማቸውን ዓረፍተ ነገሮች እንዴት በጥያቄ መልክ ማቅረብ እንችላለን ወይም ለእኛ በጥያቄ መልክ የቀረቡትን እንዴት መመለስ እንችላለን የሚለውን ሀሳብ በደንብ ተወያይተናል ማለት ነው። ውድ ቤተሰቦች ከዛ በተጨማሪ ማንበብን እንዴት መለማመድ እንዳለብን፣ መጻፍን እንዴት ለመለማመድ እንዳለብን እና የተለያዩ ዓረፍተ ነገሮችን ከቃላቶች እንዴት መመስረት እንደምንችል የሚያሳይ እጅግ በጣም ድንቅ ቪዲዮ ነው። ቪዲዮውን እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮመንት፣ ሼር በማድረግ እና አዲስ ሆናችሁት ደግሞ ሳብስክራይብ የምትለዋን የደወል ምልክቷን በመጫን ቤተሰብ እንድትሆኑ ይሁን ምክንያቱም እንደዚህ አይነት እጅግ በጣም ማራኪና አስተማሪ አስደናቂ የሆኑ ቪዲዮዎች አንድ የሳብስክራይብ ካደረጋችሁ በቀጥታ ወደ እናንተ የሚደርስ ይሆናል። ለዚህ ቻናል አዲስ ሆናችሁ ሳብስክራይብ እንድታረጉ እና ይህንን እድል እንድትጠቀሙ በየጊዜው የሚለቀቀውን ቪዲዮ እንድታጠኑ ይሁን። ምክንያቱም ይህንን ቻናል በመከታተል ብቻ ብዙዎች ደግሞ ካለማንበብ ወደ ማንበብ፣ ካለመጽሐፍ ወደ መጽሐፍ ስለመጡ እናንተም ይህንን እድል እንድትጠቀሙ ይሁን። ከዚህ በተጨማሪ ደግሞ እጅግ አስደሳች ዜና ይዤላችሁ መጥቻለው። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑ የእንግሊዝኛ የአማርኛ፣ የኦሮምኛ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትሳፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ ይህ ታላቅ እድል እንዳያመልጣችሁ በጊዜ እየመጣችሁ እየተመዘገባችሁ ክላሳችሁን መጀመር የምትችሉ መሆኑንና በጣም በአጭር ጊዜ ውስጥ በራሳችሁ የሚደንቅ ለውጥ ማየት የምትችሉ መሆኑን ላሳውቃችሁ እፈልጋለሁኝ። ውድ ቤተሰቦቼ ታዲያ ይህንን እድል ተጠቃሚ ለመሆን የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም በዋትሳፕ፣ በኢሞ በማናገር ቀጥታ ትምህርታችሁን መጀመር የምችል መሆኑን ላሳውቃችሁ እፈልጋለሁኝ። ውድ ቤተሰቦቼ እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።